ሰላም እንዴት ናችሁልኝ የቻናሌ ቤተሰቦች፣ ዛሬም እንደተለመደው በሌላ ቪዲዮ ተመልሻለሁኝ። በዛሬ ቪዲዮችን በኮሜንት በጠየቃችሁ መሰረት መልመጃ ስድስት ነጥብ አራት ስራል ብላችሁኝ ነበር ና ዛሬ የመልመጃ ስድስት ነጥብ አራት መልስ ነግራቸዋለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚሁም ደግሞ ይህንን ቪዲዮ ላይክ ና ሼር በማድረግ እንጀምር። ወደ ቪዲዮ ነግባ። እሺ አንደኛ ጥያቄ የተማሪ ሶፎንያስ የስድስተኛ ክፍል ውጤት ከመቶ እንደሚከተለው ይሆናል ይላል የተማሪ ሶፎንያስ የስድስተኛ ክፍል ውጤት ከመቶ እንደሚከተለው ይሆናል ይላል። የትምህርት አይነት አለ፣ አማርኛ 89፣ እንግሊዝኛ 70፣ ሂሳብ 95፣ ሳይንስ 85፣ ህብረተሰብ 85፣ ስነ ዜጋ 90፣ ሙዚቃ 92፣ የሰውነት መጎልመሻ 84፣ ስዕል 93 ይላል። ጥያቄው ሀ ላይ የተማሪ ሶፎንያስ አማካይ ውጤት ስንት ነው ይላል። ከዚህ ቀደም ስለ አማካይ ተነጋግረናል። እንደዚሁም ደግሞ ለላይ የተማሪ ሶፎንያስ ውጤት ሚዲያን ፈልጉ ይላል። ሀመር ውሀ የተማሪ ሶፎንያስ ውጤት ሞድ ግለጹ ይላል። መላይ የተማሪ ሶፎንያስ ውጤት አሬንጅ ግለጹ ይላል። ስለዚህ መጀመሪያ የተማሪ ሶፎንያስ አማካይ ውጤት እንፈልጋለን። ከዚህ ቀደም ስለ አማካይ ስናወራ አማካይ ማለት ጠቅላላ የመረጃ ድምር ሲካፈል ለመረጃ ብዛት ነው። ጠቅላላ የመረጃ ድምር ሲካፈል ለመረጃ ብዛት ስለዚህ እዚህ ጋር የተገለጸው ውጤት የአማርኛ፣ እንግሊዝኛ፣ ሂሳብ፣ ሳይንስ፣ ህብረተሰብ፣ ስነ ዜጋ፣ ሙዚቃ፣ የሰውነት ማጎልመሻ፣ ስዕል ሁሉንም እንደምርና ለአጠቃላይ ለትምህርት አይነት እናካፍላለን ማለት ለዘጠኙም ትምህርት ማለት ነው። ስለዚህ ሁሉም እንደምርና ለዘጠኝ የትምህርት አይነት እናካፍላለን። ምክንያቱም የመረጃ አማካይ ማለት ጠቅላላ የመረጃ ድምር ወይም ደግሞ የመረጃ ድምር ሲካፈል ለመረጃ ብዛት ስለሆነ አጠቃላይ መረጃዎች ወይም ደግሞ ተማሪ ሶፎንያስ በሁሉም የትምህርት አይነት ያስመዘገበ ውጤት እንደምርና ለዘጠኝ የትምህርት አይነት እናካፍላለ ማለት ነው። እሺ እዚህ ጋር ቅድም እንደነገርኳችሁ አማካኝ ስንፈልግ ጠቅላላ የመረጃ ድምር ሲካፈል ለመረጃ ብዛት ነው ብያቸኋለ። ስለዚህ 89 ሲደመር 7 ሲደመር 95 ሲደመር 85 ሲደመር 85 ሲደመር 90 ሲደመር 92 ሲደመር 84 ሲደመር 93 የመጨረሻው ተቆርጠዋል 93 ለማለት ነው። ስለዚህ በአጠቃላይ በሁሉም ሁሉም ወይም ደግሞ በዘጠኝ የትምህርት አይነት ያስመዘገበ ውጤት እንደምርና ለዘጠኝ እናካፍላለን። ምክንያቱም አማካይ ወይም ደግሞ የመረጃ አማካይ ማለት ጠቅላላ የመረጃ ድምር ሲካፈል ለመረጃ ብዛት ስለሆነ ተማሪ ሶፎንያስ በሁሉም የትምህርት አይነት ያስመዘገበ ውጤት እንደምርና ለዘጠኝ እናካፍላለን። ምክንያቱም ዘጠኝ ማለት የትምህርት አይነቶች ዘጠኝ ስለሆኑ ማለት ነው። ስለዚህ 89 ሲደመር 70 ሲደመር 95 ሲደመር 85 ሲደመር 85 ሲደመር 90 ሲደመር 92 ሲደመር 84 ሲደመር 93 እኩል ይሆናል 783 ይመጣል። ስለዚህ የመረጃ ድመር 783 ነው። 783 ሲከፈል ለ9 እናደርጋለን ማለት ነው። 783ን ለ9 ስናካፍል 87 እናገኛለን። ስለዚህ የተማሪ ሶፎንያስ አማካይ ውጤት ሰማንያ ሰባት ይመጣል ማለት ነው። ሁለተኛ ጥያቄ ወይም ደሞ ለ ማለት ነው የተማሪ ሶፎንያስ ውጤት ሚዲያን ፈልጉ ይላል። ከዚህ ቀደም እንደነገርኳችሁ ሚዲያን ማለት በመረጃዎቹ መካከል ላይ የሚገኝ ቁጥር ማለት ነው፣ ወይም ደግሞ የመረጃዎቹ መሀል ላይ የሚገኘው ቁጥር ማለት ነው። ነገር ግን ሚዲያን ስንፈልግ ቁጥሮቹ ከትንሽ ወደ ትልቅ አሊያም ደግሞ ከትልቅ ወደ ትንሽ በቅደም ተከተል እናስቀምጥና በግራም በቀኝም እኩል እንቆጥርና መሀል ላይ የሚገኘው ቁጥር ወይም ደግሞ መሀል ላይ የምናገኘው መረጃ የመረጃው ሚዲያን ይሆናል ማለት ነው። ስለዚህ እነዚህ ቁጥሮች የተማሪ ሶፎንያስ ውጤት ከትንሽ ወደ ትልቅ በቅደም ተከተል እናስቀምጥና መሀል ላይ የምናገኘው ውጤት የመረጃው ሚዲያን ይሆናል ማለት ነው። ያው በዚህ መልኩ ከትንሽ ወደ ትልቅ በቅደም ተከተል እናስቀምጣለን ሰባ ያንሳል 84 84 ያንሳል ከ85 85 ያንሳል ከ89 89 ያንሳል ከ90 90 ያንሳል ከ92 92 ያንሳል ከ93 93 ያንሳል ከ95። ስለዚህ ከትንሽ ወደ ትልቅ በዚህ መልኩ በቅደም ተከተል አስቀምጠናል። እዚህ ጋር መሀል ላይ 85 የሚለው ይደጋገማል፣ ችግር የለውም፣ እንጽፈዋለን። ስለዚህ ከትንሽ ወደ ትልቅ በቅደም ተከተል ካስቀመጥን በኋላ በግራም በቀኝም እኩል እንቆጥራለን። ስለዚህ በግራ 7 በቀኝ 95 በግራ 84 በቀኝ 93 በግራ 85 በቀኝ 92 እንደገና በግራ 85 በቀኝ 90። ስለዚህ በግራ አራት በቀኝ 4 ከቆጠርን በኋላ መሀል ላይ አንድ ቁጥር ይቀራል። ማን ነው? ወይም ደግሞ አንድ መረጃ ይቀራል። ማን ነው? 89። ስለዚህ 89 ከመረጃዎቹ መሀል ላይ የሚገኘው ቁጥር ወይም ደግሞ መሀል ላይ የሚገኘው መረጃ ስለሆነ 89 ሚዲያን ይሆናል፣ ወይም ደግሞ መሀል ላይ የሚገኘው ቁጥር 89 ይሆናል ማለት ነው። ሶስተኛ ወይም ደግሞ ሀመር ውሃ የተማሪ ሶፎንያስ ውጤት ሞድ ግለጹ ይላል። የተማሪ ሶፎንያስ ውጤት ሞድ ግለጹ ይላል። ሞድ ማለት ድግግሞሽ ወይም ደግሞ ከመረጃዎች ውስጥ የሚደጋገመው ቁጥር ሞድ ይባላል ብለናል ከዚህ ቀደም። ስለዚህ እዚህ ውስጥ የሚደጋገም ቁጥር እንፈልጋለን። አማርኛ 89 ነው፣ ስለዚህ ሌላ 89 የለም። ቀጥሎ ሰባ ነው። ሌላ ሰባ የለም። ቀጥሎ 95 ነው። ሌላ 95 የለም። እዚህ ጋር የሚደጋገመው የሚደጋገሙ 85 ነው። 85 ለሳይንስና ለህብረተሰብ 85 85 ስለሚደጋገም የመረጃው ሞድ ወይም ደግሞ የሚደጋገመው ቁጥር 85 ስለሆነ የመረጃው ሞድ 85 ይሆናል ማለት ነው። ምክንያቱም ሞድ ማለት የሚደጋገመው ቁጥር ወይም ደግሞ የሚደጋገመው መረጃ የመረጃው ሞድ ይሆናል። ስለዚህ ይህ መረጃ ወይም ደግሞ የተማሪ ሶፎኒያስ ውጤት አንድ ሞድ ነው ያለው፣ እንደውም ባለ አንድ ሞድ ነው። ምክንያቱም የሚደጋገሙ ቁጥር አንድ ቁጥር ስለሆነ ባለ አንድ ሞድ ነው። ይህ ሞድ ሰማንያ አምስት ወይም ደግሞ ሰማንያ አምስት ይሆናል ማለት ነው። የመጨረሻው ወይም ደግሞ የተማሪ ሶፎኒያስ ውጤት አሬንጅ ፈልጉ ይላል። የተማሪ ሶፎኒያስ ውጤት አሬንጅ ፈልጉ ይላል። ከዚህ ቀደም ስናወራ እንደነበረው አሬንጅ ማለት በትልቁ መረጃ እና በትንሹ መረጃ መካከል ያለው ልዩነት ማለት ነው። ስለዚህ ልዩነት ስንፈልግ ከትልቁ መረጃ ላይ ትንሹ መረጃ ቀንሰን የምናገኘው ውጤት ሬንጅ ይሆናል ማለት ነው። በትንሹ መረጃና በትልቁ መረጃ መካከል ያለው ልዩነት ሬንጅ ይባላል ማለት ነው። እዚህ ጋር እንደምታዩት ከሁሉም የሚበልጠው መረጃ ወይም ደግሞ ከሁሉም የሚበልጠው ቁጥር በሂሳብ ያስመዘገበው ዘጠና አምስት ሲሆን ከሁሉም ደግሞ ትንሹ ወይም ከሁሉም የሚያንሰው በእንግሊዝኛ ትምህርት ያስመዘገበው ሰባ ይሆናል። ስለዚህ አሁን እኛ የምንፈልገው በሂሳብና በእንግሊዝኛ ትምህርት መካከል ያለው ልዩነት ይሆናል ማለት ነው። ስለዚህ ጋር እንደምታዩት አሬንጅ እኩል ይሆናል 95 ሲቀነስ ሰባ ይሆናል። ምክንያቱም 95 ከሁሉም ከፍተኛው ወይም ደግሞ የሂሳብ ትምህርት ሲሆን ሰባ ደግሞ ከሁሉም ዝቅተኛው የእንግሊዝኛ ትምህርት ነው። ስለዚህ አሬንጅ ስንፈልግ በትልቁ ቁጥርና በትንሹ ቁጥር መካከል ያለው ልዩነት ስለሆነ 95 ሲቀነስ ሰባ እኩል ይሆናል 25 ነው። ስለዚህ 25 የመረጃው አሬንጅ ይሆናል ማለት ነው። ሁለተኛ ጥያቄ የወይዘሮ አልማዝ ቤተሰብ በአመት 36000 ብር ያገኛል ይላል። የወይዘሮ አልማዝ ቤተሰብ በአመት 36000 ብር ያገኛል። ከዚህ በታች የተገለጸው ፓይቻርት የወይዘሮ አልማዝ ቤተሰብ አመታዊ ፍጆታን ይገልጻል ይላል። ስለዚህ የወይዘሮ አልማዝ ቤተሰብ በአመት 36 ሺህ ብር ያገኛል። ከዚህ በታች የተገለጹ ፓይቻርት የወይዘሮ አልማዝ ቤተሰብ አመታዊ ፍጆታ ይገልጻል ይላል። እዚህ ጋር እንደምታዩት 36 ሺህ ብር ያገኝና እዚህ ጋር 72 ዲግሪ ያለ መጓጓዣ ወይም ደግሞ ትራንስፖርት፣ 18 ዲግሪ የተለያዩ ነገሮች፣ 90 ዲግሪ የቤት ክራይ፣ 80 ዲግሪ ለምግብ፣ እንደዚሁም ደግሞ 60 ዲግሪ ለመዝናኛ፣ 40 ዲግሪ ደግሞ ለቁጠባ ያውሉታል ማለት ነው። ስለዚህ እናንተ እዚህ ጋር ይህ ክብ ሶስት መቶ ስልሳ ዲግሪ ክብ ሶስት መቶ ስልሳ ዲግሪ ስለሆነ ክቡን ሶስት መቶ ስልሳ ዲግሪ አድርጋችሁ ሶስት መቶ ስልሳ ዲግሪ እኩል ይሆናል ሰላሳ ስድስት ሺ ብር ከሆነ ብላችሁ ሶስት መቶ ስልሳ ዲግሪ እኩል ይሆናል ሰላሳ ስድስት ሺ ብር ከሆነ ብላችሁ 40 ዲግሪው ምን ያክል ይሆናል ሰባ ሁለት ዲግሪ ምን ያክል ይሆናል 18 ዲግሪው ምን ያክል ይሆናል የሚለው ስሌት መፈለግ ትችላላችሁ ማለት ነው። ያው እዚህ ጋር እንደምታዩት መጓጓዣ 7200 ብር ይጨርሳሉ። ምክንያቱም 72 ዲግሪ ስለሆነ 72ን በ100 ስናባዛው፣ 72 ማን ነው 7200 ብር ለመጓጓዣ ይጨርሳሉ ማለት ነው። ለተለያዩ ነገሮች 1 1800 ብር በዓመት ወይም ደግሞ 18 ዲግሪ ስለሆነ 1800 ለተለያዩ ነገሮች ይጠቀማሉ ማለት ነው። እንደሚጨርሳሉ የቤት ኪራይ 9000 ብር ነው ምክንያቱም ዘጠና ዲግሪ ስለሆነ ማለት ነው። ምግብ ስምንት ሺ ብር ምክንያቱም ሰማንያ ዲግሪ ስለሆነ መዝናኛ ስድስት ሺ ብር ምክንያቱም ስልሳ ዲግሪ ስለሆነ ቁጠባ ደግሞ አራት ሺ ብር ምክንያቱም አርባ ዲግሪ ስለሆነ ስለዚህ ይህን ዓመታዊ ፍጆታ ይህን ይመስላል ማለት ነው ከሚያገኙት ሰላሳ ስድስት ሺ ብር ሰባት ሺ ሁለት መቶ ለመጓጓዣ አስራ አንድ ሺህ ስምንት መቶ ለተለያዩ ነገሮች ዘጠኝ ሺ ብር ለቤት ኪራይ ስምንት ሺ ብር ለምግብ ስድስት ሺ ብር ለመዝናኛ አራት ሺህ ብር ደግሞ ለቁጠባ ያውሉታል ማለት ነው። መረጃው በሰንጠረዥ ይህንን ይመስላል ማለት ነው። በአጠቃላይ መልመጃ ስድስት ነጥብ አራት ይህንን ይመስል ነበረ። ያልገባችሁ ነገር ካለ ኮሜንት ጻፉልኝና ና ተጨማሪ ቪዲዮ ሰራላችኋለሁ። በተጨማሪም በቅርቡ ስለ ክለሳ ከምዕራፍ አንድ ጀምሮ ክለሳ ልሰራላችሁ ስለሆነ የሚከብዳችሁ ምዕራፍ ኮሜንት ላይ ጻፉልኝ። ክለሳ ሰራላችኋለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።